ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ይ ትላንትና ቪዲዮ እንግዲህ ማለት ነው ፍጽ ቤት የተለቀቀው አይታችኋል፣ እና ደግሞ ሩታ ቤት የተለቀቀውም አይታችኋል። እና የሆነን ለመናገር እነ ሩታና አብርሽ ማለት ነው እኛ ራሳችን አፍ አውጥተን መናገር አለብን። እኛ ኦዲንስ ራሳችን ማለት ነው እናንተ በየጊዜው በተጣላችሁት ቁጥር በየጊዜው በተጨቃጨቃችሁት ቁጥር በየጊዜው ትዳርን ባረከሳችሁት ቁጥር በየጊዜው ትዳርን እንደ ጨዋታ ባያችሁት ቁጥር እኛ ራሱ ስልችት እያደረገን ነው። ስልችት ምክንያቱም ማለት ነው ያው እናንተ ለእይታ ይሆናል የምትሰሩት፣ ነገር ግን ምንም አይነት የሚጨበጥ ትምህርት የለም። እኔ ባገለባብጠው ባገለባብጡ ምን አለበት? ጽፋችሁ በተጽፋችሁ እንኳን መጽሐፍ በቃ መጽሐፍ ብታወጡ እራሱ ማለት ነው መጽሐፋችሁ ራሱ ማንም ሰው የሚገዛ አይመስለኝም። ምክንያቱም ምንም አይነት ትምህርት ስለሌለ ማለት ነው። ገባቸው አደለ? እንደዚህ አይነት ትዳር የለም፣ እንደዚህ አይነት ጭቅጭቅ የለም ትዳር ውስጥ። መሀል ምታወሩት በቃ ሁሌ ማለት ነው። አመት ሩታ እንዳለችው አመት ሙሉ እንዴት ሰው ይጨቃጨቃል ትዳር ውስጥ ማለት ነው። አብርሽ ደግሞ ብስብስ ብለም ደግሞ ማለት ነው ይባስ ብለ ደግሞ ቀለበትን አውልቀ መጣ። እና ይሄ ምንድን ነው የሚያስተምር እየሆነ ለመናገር፣ ቤተሰብ ይቅርታ አድርጉልኝና ማለት ነው አሁን ስለ እነሱ ማውራት እራሱ እያስጠላኝ ነው። እግዚአብሔር ነው የምላቸው ምክንያቱም ማለት ነው በጣም ስልችት ብሎኛል። ለምን መሰላቸው? ሰው ሲመክረው ይገባዋል። ገባቸው አይደለ? እነሱን በጣም የሚወዱ ኦዲንሶች ማክበር አልቻሉም። ኦዲንሶቻቸውን ማክበር አልቻሉም። ኦዲንሶቻቸውን ክብር አልሰጡም። ለኦዲንሳቸው እንኳን ትንሽ ጥቂት እንኳን አይሰጡም። አለ እንደ ጨዋታ ነው የያዙት። ምክንያቱም እንዴት መሰላችሁ ከትናንት ወደ ቀለበቱን እንዳወለቀ እናውቃለን አደለ እንደ አብዛኞቻቸው አይታችሁ ይሆናል እና ምንም እኔም እራሱ አልሰራውም ምክንያቱም ሁሌ ሁሌ እያወለቁ ሩታን ታወልቃለች በፊት ቀለበት ያደረገላት ጊዜ አብርሽም አላደረግም አሁን ነው እና ልክ የባለፈው ባለፈው ሩታ እንዳወለቀች እሱን ደግሞ አውልቆ መጥቶ ነበረ በትላንት ወደ ቪዲዮ ላይ ማለት ነው ግን ትላንትና ደግሞ ዝም ስንለው ቀለበት አወለቀ ብለን ስላልሰራን አስሬ ደረቱ ላይ እያረገ ነበረ። ካያችሁ ደረቱ ላይ አስሬ ነው እየለጠፈ ነበረ፣ እጁን ማለት ነው እንድናየው። ካያችሁት ደግሞ ሩታም ደግሞ በጣም ትኩር ብላ ቢያንስ አንድ ደቂቃ ይሆናል እጁን እያይሽ ነበረ፣ ደረቱ አድርጎ ማለት ነው። ምክንያቱም ይሄንን እኛ ወስተን እንድንሰራ ወይም ደግሞ እንዲጋጋል ወይም ደግሞ ያን ነገር በቃ እንዲሆን ነው እነሱ ምኞታቸው ማለት ነው። ግን ይሄ ለራሳችሁ ጥሩ አይደለም። ምክንያቱም እኔ ቃል ኪዳን ብዬ ለባለቤቴ ቀለበት ካረኩኝ ለነገሩ፣ እንዴ ልበላችሁ እናንተ ለነገሩ እኛ እንዴ ልበላችሁ እናንተ ሎርማኒ ስላደረጋችሁት እንደ ሎርማኒ ልታዩት ትችላላችሁ። ወይም ደግሞ እኛ ኦዲንስ ብቻ ተሰብስበን ቃል ኪዳን ወይ ደግሞ ቀለበት ስላደረጋችሁት ቀለበታችሁ እንደፈለጉ ልትጫወቱ ትችላላችሁ። የቀለበት ትርጉም ላይኖራችሁ ይችላል፣ ለእናንተ ማለት ነው። እኔ ግን እንደማስበው አባቶቻችን መርቆ መስቀል በመስቀል አማትቦት በእኔም ለባሌም አድጌ እሱም ደግሞ ለእኔ አድርጉ። ያ ቀለበት ግን ቢያወልቅ እኔም ባወልቁ በጣም እኔ እንጂ አላቅም፣ እንዲህ ልበላችሁ፣ እንዲህ ልበላችሁ። ብቻ እሱን እንደሸጥኩት ነው የምቆጥረው። የሆነን ለመናገር ባለቤቴን እንደሸጥኩት ነው የምቆጥረው። እኔ በራሴ ማለት ነው። ገባችሁ አይደለ? እሱ እኔን ብሎ ማለት ልብ ነው የሚታሰረው። ይህንን እናውቃለን ሁላችንም። ነገር ግን በቀለበት ደግሞ ማሰር በቃ አላለ። ሚስቴ ናት ብሎ እኔን እስከ አገባኝ ድረስ ቃል ክዳን እስካደረገልኝ ድረስ ማለት ነው። ማውለቅ ማለት በጣም እንጃ አላቅም እንዲህ ልበላችሁ። የእውነት በጣም ስለተናደድኩ ነው ይሄ ራሱ ልሰራ አልፈለግኩ ነበረ፣ በእነሱ ማለት ነው። ምክንያቱም በጣም ተናድጃለሁ፣ አብርሽ ቀለበት በማውለቁ ማለት ነው። እና ቀለበት ለእነሱ ጨዋታ ነው፣ ሶ ትዳር ለእነሱ ጨዋታ ነው፣ እቃቃ ነው። ሁሉም ነገር ለእነሱ በቃ እቃቃ ነው። ህይወት ማለት ለእነሱ እቃቃ ጨዋታ ነው። ዶላር ብቻ ነው ለእነሱ ውድ፣ እና ዳይመንድ የሆነ ነገር ቢሆን ዶላር ነው እና አንዳንዴ በምትጫወቱት ነገር ላይ ተጫወቱ። ኦኬ፣ በምትሰሩት ድራማ ላይ ስሩ፣ ግን በትዳር ላይ ማለት እኛ ስደተኞችን እኛን የምታስተምሩት ምንም አይነት ትምህርት የለም። ከእናንተ ምንም አይነት የምንማር ነገር የለም። ሰው ሚዲያ ላይ ብንንጫጫም የሆነ እናንተ የምትጣሉት ነገር ብናወራም፣ ግን ምንም አይነት ትምህርት እየወሰድን አይደለም። ከአብርሽ ምን ወሰድሽ ቢባል ምንም አልወሰድኩም። ከሩታ ምን ወሰድሽ ቢባል የሆነ እንዴ ልበላችሁ አለልለ የእውነት ሕይወቷ ውስጥ ይሄ ነገር ቢፈጠር መታገስን ብዙ ስድብን ችላ ማለፍን እሱን እሱን ብዙ ነገር ማውራት አልፈልግም። ብዙ ብዙ ነገሮችን የእውነት ሕይወቷ ውስጥ ቢፈጠርና እሱ እሱን እማራለሁ። ነገር ግን በምሰሩት ቪዲዮ ላይ ምንም አይነት ትምህርት እየወሰድኩ አይደለም፣ እኔ በራሴ ማለት ነው። እና በቃን፣ ሰለቸን፣ ወደ ራሳችሁ ተመለሱ፣ ታረቁ። ሩታን ቤትሽ ግቢ፣ ትዳርሽን አክብሪ አብርሽን ትዳርን አክብረ ከአስሩ ሴት ጋር መለጣጠፍ ሳይሆን ማለት ነው። ትዳራችሁን ይዛችሁ በስነስርዓት ስሩ። እኔ ልብጣ ምን? በተጣላቸው ቁጥር እኔም ሻንጤን ጀሊድ፣ አብርሽም እንደዛ፣ ሩታም እንደዛ። አታድርጉ ሁለተኛ ማለት ነው። በጣም ያስጠላባቸዋል። ከዚህ በኋላ እንዳታደርጉ። እኔም ራሱ ሰልችት ብሎኛል። አነጋገሬ ራሱ ይገባቸዋል ብዬ አስባለሁ ማለት ነው ቤተሰብ